ወይትሊያን ቀርኑ በክብር በእውነቱ ግዛት ሁሉ ከፍ ከፍ ይላል። በምን በክብር ዘራው ቁርሃነ ለነዳይ ይህንን ቅዱስ ዳዊት ተናግሮታል። መዝሙረ ዳዊት መዝሙር አንድ መቶ አስራ አንድ ከቁጥር ዘጠኝ ላይ የቅዱሳን አባቶቻችን አምናክ ለወለ ባህሪ ኢየሱስ ክርስቶስ ረድኤት በረከቱን ጣዕሙን ፍቅሩን አይንሳን። እግዚአብሔር ከሁላችን ጋር ይሆን። ወጽድቁኒ ይነብር ለዓለም እነ እውነቶም ለዘለዓለም ለዘለዓለም ዓለም ለዘለዓለም ዓለም ጸንቶ ይኖራል። አንድም ለዘለዓለም ጽርቁ ለዘላለም ነው። እውነቱ ለዘላለም ነው። ዳዊት ሲናገር ካላይ ሲያመጠው ብጹዕ እሲ ዘይኮረ በምክል ብጹዕ እሲ ዘይፈርኮ ለእግዚአብሔር ወዘይፈቅድ ትእዛዝዎ ፈድፋደ እግዚአብሔርን የሚፈራ እግዚአብሔርን የሚሪም እግዚአብሔርን የሚፈራ እግዚአብሔርን የሚያመሰግን እግዚአብሔርን የሚያወድስ እግዚአብሔርን የሚያገለግል እግዚአብሔርን የሚቀድስ የሚያወድስ እሱ የተመሰገነ ነው። ዘይፈርሆ አነ የሚፈራው የሚያከብረው ትእዛዛቱን የሚጠብቅ በእጉ የሚሄድ ሲል ነው። እነ ይህ በእጉ የሚሄደው ትእዛዙን የሚያከብረው ይህ ሰው ብፁዕ ነው። ወዘይፈቅድ ትእዛዞ ፈድፋደ፣ እጅጉን አጥብቆ አብልጦ አስፍቶ ቃለ እግዚአብሔር እንወዳልና ነው። ወዘይ ፈቅድ ትእዛዞ ፈድፋደ፣ በጣም እጅጉን አብዝቶ። ትእዛዙን አብዝቶ ሕጉን ይወዳልና ይህ ሰው ምን የሚፈራ ስለሆነ ሰው እግዚአብሔርን ብፁዕ ነው ይለዋል ዳዊት። ወይ ወይ ፅማ ዘሩ ፅማ ዘሩ ይለዋል። እኖ በምድር እንደተዘራ እንደ መልካሙ ዘር ዘሩም እንደዚሁ ይሆናል። ለምን ሲባል ይህማ እግዚአብሔርን ይፈራና እግዚአብሔርን ስለሚፈራ አንድም ነው። ማሰሪያው ያለ የዚህ ማሰሪያ እግዚአብሔርን አጥብቆ ስለሚፈራ ትእዛዛቱንም እጅጉን ስለሚወድ ይህማ መልካም ፍሬ መልካም ምድር ይባላል። ሁለደ ሳድቃን የተፋርከ ኳለ ይህ ሰው ብጹህ ሲዜ የፈር ወደ እግዚአብሔር ሰው የተነገረለት ይህ ይህ ይህ እግዚአብሔርን የሚፈራ እለል ልዩ እንሆ ዘሩ ሁሉ ይባረካል። ዘሩ ሁሉ እንሆ ይባረካል፣ ይቀደሳል። እንዲህ ሲባል ብጹህ ሲዜ የፈር ወደ እግዚአብሔር ብሎ ዋላ እግዚአብሔርን የሚፈራው ሰው እሱ ብጹ ነው ብለዋል። ያ ሰው ምን ይባላል? ይሄ ጻድቃን ነው። እግዚአብሔርን የማይፈራ ማአት አለው ብሎ ያስረዋል። ስለዚህ እግዚአብሔርን የሚፈራ ስለሆነ የሰው ዘሩ ሁሉ ምን ይላል? ይባረክለታል። ትውልደ ጻድቃን አለ አበዛው የጻድቅ ጻድቃን ትውልዶች ሁሉ ይበዛሉ አለ። ያልወለዱም አሉ በስጋ የወለዱ በመንፈስ ብዙዎች ናቸው። ክብር ወብዕል ውስተ ቤቱ አለ ሀፊም ድሞ ምናቅት ክብርም ሀብትም በቤቱ ዘንድ ነው ያለ። ለምን ሲል ክብር የሚያከብረውን እግዚአብሔርን ፈርቷልና። ብእል አለ ሀብት የሚሰጠውን እግዚአብሔር ፈርቷልና ነው። ከሌለው ነው በከሌለው ነው ማሰርበው ያለ ክብር አለ ክብር የለም ክብር

ምኑን ይላል ሀብቱን በቤቱ ያደረገለት ማን ያ እግዚአብሔርን አንድም ያ የፈራው እግዚአብሔር ያ ያከበረው እግዚአብሔር ያ ያከበረው እግዚአብሔር ነ ምን ይለዋል ማለት ነው ብዕልና ክብር በቤቱ ያበዛለታል ወስርቁን ይነብር ለአለም እውነቱም እስከ ዘላለም ስድስት ሲነገር ይኖራል እውነቱም እስከ ዘላለም ድረስ ነው። እውነቱም ለዘላለም ፀንቶ ይኖራል። እውነቱም ዘላለማዊ ነው። ይለ ሰረቀ ብርሃን ኖ ከብዙዎች ከብዙዎች ደናቁርት መካከል አንድ እውቀት ያለው ሲመጣ ብርሃን ወጣ ይባላል። ከብዙዎች ከብዙዎች ግንግርግር ከሚሉ ሰዎች መካከል አንድ ቀጥተኛ ወይም አንድ መልካም ሰው ሲወጣ ይህ ሰው ለነዚያው ጋራ ይሆናላ። ሰረቀ ብርሃን ድራታ ይሆን ቅን ለሚሆኑ ሰዎች እነሆ ብርሃን ወጣላቸው። የምን ብርሃን የምግባል የምን ብርሃን የትኛውን ብርሃን ብርሃን እናብረው የምን ብርሃን እንበለው ተመልከቱ በእኛ መካከል እኛ የተማርንባቸው ብዙዎች አሉ ይሄ ከአዲያት ነው ብለን የምንመለስባቸው ማለት ነው እነዚያ ብርሃኖቻችን ናቸው ወደየት መቅረቢያ ወደ እግዚአብሔር መቅረቢያ አያችሁ ብርሃን ሰረቃ ላይ ለራታን ለራታን ነው እንጂ በውስጥ ተጽልመት አያችሁ፣ በጨለማ ውስጥ ጨለማ በተባለው ክህደት፣ ጨለማ በተባለው ማልመጥ አረ ስንቱ አለ መቤት በጨለማ የሚመሰል ስንቱ አለ፣ በኛ ዘንድ ያለ ስንት በጨለማ ውስጥ በጨለማ የሚመሰል ስንት አለ። በዚያ ውስጥ ያሉትን ይለዋል እና የቀና ያደርግ ዘንድ የቀና ያደርግ ዘንድ ማን ወጣ ነው የሚለው ብርሃን ወጣ። በየት መካከል በጨለማ ምንን ያደርግ ዘንድ ጨለማውን አይነቱ ጨለመውን ምን ዘንድ ነው ጨለመውን ይገፍ ዘንድ ወይም ጨለመውን ያረግ ዘንድ። ያ ሰው በምን ወጣ ነው የሚለው በሰረቀ ብርሃን ለራታን በውስጥ ተስልመት በጨለማ መካከል እነሆ ብርሃን ወጣ። ያ ብርሃን ማን ነው? እግዚአብሔር የሚፈረው ሰው። ያ ብርሃን ማን ነው? እግዚአብሔር ትዕዛዝ የሚያከብር ሰው ቤት መካከል ወጣ። እነሆ አእምሮ ለብሮ በተሳናቸው በእነዚያ መካከል ያ ብርሃን ወጣ እንዲህ ሲል መሐሪ ወመስተሣህል እግዚአብሔር ወጻዲቅ ላይ ላ ወጻዲቅ አምላክረ ይለኛ ህዝብ ነ ይለዋል። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ይቅርበይ ነው። እግዚአብሔር ይቅር ይቅርበይ ነው። እግዚአብሔር መሐሪ ነው። ማሪውን እግዚአብሔር ይምረን፣ ስል ኖ ብርሃን ሰጠ፣ ብርሃን ሰጠ። ይህ ሀያል አምላክ እውነተኛ እውነተኛ ሀያል አምላክ ለመንግስቱ ስረት የሌለበት ሽኩቻ የሌለበት ሀያል እግዚአብሔር ነው። በእኛ መካከል ይንሷ ቁመል ሲል ተናገረ ማለት ነው። ለዚህም የአመታ ነከታች ምንድን ነው ያለው?

መታሰቢያ ይኖር ዘንድ ምን ላለ ማለት ነው። ለነዳ እያለኝን መሰውታለሁ ማለት ነው። ይህ ስላሴ ባህሪው ነው። አያችሁ መምላክ ይህ ተመልከቱ ይህን አደርጋለሁ ይህን እሰጣለሁ ይህን አደርግ ሰ እውነት ነው። ዘሃበኒ አንቦ እየሰጠኝን ሰጠዋለሁ ጊዜ ነው እና